ይህ ቤተሰብ እንደዚህ ያማረ ድንች ሰርተና ማለት ነው በጣም ነው የምትወዱት በጣም የምር አሪፍ ነው ሞክሩት ማለት ነው ለአሰራሩ ቀለል ያለ ለሁሉም ነገር ለሰዓትም ለምንም ቀለል ያለ ነው እና በጣም ተወዱታላችሁ ብዬ ተስፋ አለኝ በጣም አሪፍ ነው እንደዛ አድርገን ቤታችን ውስጥ መስራት እንችላለን እና ሞክሩት ትላለኝ በጣም በጣም በጣም አሪፍ ነው የምሬ ነው እንዲህ በአማረ ሁኔታ ነው እንዴ የወጣልኝ። እኔ ሰሙን ቤት ውስጥ ጀሀዝ ስላለ ነው። ጀሀዝ ቤት ውስጥ ከሌለ መጋገር እንችላለን። የሰሙን እንዴት መጋገር እንችላለን ካልን ደግሞ አንድ ቀን ያሳያቸዋለሁ። በጣም ቀላል ነው። ሰሙን ቤት ውስጥ ማለት ነው። በጣም እንደውም ደስ ይላል። አሰላሙአሌይኩም ወረህመቱላ ወበረከቱ ውድራ የተከበራችሁ የሰአዳ ኪችን ቤተሰቦች እንዴናችሁ? ደህና ናቸው። እኔ አልሐምዱሊላህ በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝት ይበል። ዛሬ እንግዲህ በአዲስ ብዶ መጥቻለሁ በድንች ያለሁኝ ዝጋ፣ በሳል እንደዙ በደጋቁ የሚያቃጥል ቃሪያ ዝጋ። ድንች ደግሞ በደንብ ሳላተላልቅ በትናንሹ ሳላተናንሽም መካከለኛ ርጌ ዝጋ፣ ቶማለኝ እና ደግሞ ሰሙና አለኝ ማለት ነው። በጣም ተወዱታላችሁ ብዬ ተስፋለኝ። በጣም አሪፍ ነው፣ ሞክሮት እንደምትወዱ ደግሞ ተስፋለኝ እና አሁን ወደ አሰራሩ እንሄዳለን ማለት ነው። እዚጋ ድንች አጥቤ እጨርሻለሁኝ። እዚህ የፈለው ውሃ ውስጥ አስገባዋለሁኝ። ትንሽ ትንሽዬ በጣም እስከሚበስል ድረስ መቆየት የለብንም። በቃ መጠነኛ ነው ማድረግ ያለብን ማለት ነው። እና እሱ እስከሚበስል ድረስ እኛ እንትንላለን ማለት ነው። እዚጋ ዘይቴን አጋልኮኝ ሽንኩርቴን አደረኩ ማለት ነው፣ እንደዚህ አድርጌ ለዛን ሽንኩርቴን ሽንኩርቴን ትንሽ ስንትጋርጉ በኋላ ቶሜን አደረግኩኝ ያው እናንተ በፈለጋችሁበት መንገድ መስራት ትችላላችሁ ማለት ነው። እንደዚህ አድርጌ አምትናል ትንሽ ቃል እስከሚልልይ ድረስ ጠብቀዋለሁ ማለት ነው። በጣም እንትን እስከሚል አልፈልግም። የምንደዛ አሁን ትንሽ ጋላለ። ከዛ የከተፍኩትን ቲማቲም አደረኩ ማለት ነው። እናንተ ከፈለጋችሁ ቲማቲሙን መጀመሪያ ማድረግ ትችላላችሁ። እኔ እንደዚ ነው ያደረኩት ማለት ነው። ከዛ በሬ ደግሞ ቲማቲሙን አድርጌ እንደዚ በደንብ አድርጌ አብስለዋለሁ ማለት ነው። ዝጋ በርበሬ ነው ያደረኩት። በርበሬ ከሌላችሁ ፓፕሪካ እሱ ማድረግ ትችላላችሁ። እዝጋ ደግሞ ፍልፍል አስወጥ እና ዝገ ኩስባር አደረኩኝ። የድንች የደረቀ እና ምልህ ያለበት ነው። ዝገ ኩርኩም አደረኩኝ። እንደዚህ አድርጌሁ እነዚህን በደንብ አዋህዳቸዋለሁኝ። እሳቱን ቀነስ አድርገን በጣም ተወዱታላችሁ ብዬ አስባለሁ። እንዲሁም ይህንን ቪዲዮ ስትጀምሩ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩ። እንዲሁም አዳዲስ ቤተሰብ ካላችሁ ወደ ቤት ጎራ ማለት ትችላላችሁ እና ይሄ ዝጋ ድንቹ ትንሽ በሰል ብሎ ነበረ እዛ ጎዬ ላይ አደረግኩ ማለት ነው። ብዙ መቆየትም በጣም መብሰል የለበትም። እንትን ስንለው ስንቀቅለው ድንቹ አሪፍ የሆነ እንትን እንዳይሞክብን በነገራችን ላይ እርጥብ በብዙ አይነት መስራት እንችላለን። መጀመሪያ ድንቹን ቀቀለን፣ ከዛ እንትናርገን መልሰን ደግሞ መስራት እንችላለን። ድንቹን እንቀቅልና በጣም ሳይልም በጣም እንትን ሳይል እንትንለዋለን፣ እንፈጫዋለን። ወይም ደግሞ በሆነ ነገር ቅጥቅጥቅጥ እናደርገዋለን ማለት ነው። እዚህ ጋ የሚያቃጥል ቃሪያና ኮስባራ አደረግኩ ማለት ነው። በጣም አሪፍ ነው። እዚህ ጋ የጨርሻለሁኝ እዚህ ጋ እንትኔን አዘጋጅቻለሁ ማለት ነው። ያው ጉብዜን እንዲህ በመሃሉ ሰረጠኩት ማለት ነው። ይህም እንደዚህ እንደዚህ አድርጌ ያደርጋለሁ። ቀላል ነው። እንደምትወዱት ተስፋ አለኝ። ሸር አድርጉልኝ በፍቃደኝነት እና በጣም አሪፍ ነው፣ ሞክሩ ስላለሁኝ። እንደምትወዱት ተስፋ አለኝ። ያው እንደዛ አድርጌ ቁርስ ሰራው ማለት ነው። በጣም ነው የምትወዱት። ያው ቅድም እንዳልኩት ሰሞኑን ጅሀዝ ከሌለ ቤታችሁን ውስጥ ማዘጋጀት እንችላለን። በጣም ቀላል ነው። አሁን እንደዚህ ያማረ ሆኖልኛል ማለት ነው። በጣም ደስ በሚል ሁኔታ እንደዚህ እንደዚህ ለቤተሰብ እንደዚህ ያማረ እርጥብ ሰርቻለሁ ማለት ነው። እናንተ ደግሞ እንደምትወዱት ተስፋ አለኝ። በጣም አሪፍ ነው። ላይክ ሸር፣ ሰብስክራይብ በማድረግ አበረታቱ ብኝላለውኝ። እንደዚህ አሪፍ የሆነ እርጥብ ሰርቻለሁ ማለት ነው። በጣም አሪፍ ነው። ሞክሩት፣ አላለሁኝ። ቪዲዮን ከወደዳችሁ ላይክ ሸር፣ ሰብስክራይብ በማድረግ አበረታቱን። እንዲሁም አዳድስ ቤተሰቦች ካላችሁ ወደ ቤት ጎራ ማለት ትችላላችሁ ማለት ነው። ያው ኢትዮጵያ አዲስ ስለሆነ ሰብስክራይብ በማድረግ ተቀላቀሉላለሁኝ። ቤተሰቦቼ ይሄን የመሰለ ቁርስ ሰርቻለሁ ማለት ነው። በጣም ተወድዳላችሁ ብዬ እኔም ተስፋለኝ አሪፍ ነው። እንደዚህ ቀለል አድርገን መስራት እንችላለን በማንኛውም ሁኔታ ማለት ነው። በጣም አሪፍ ነው። በቀጣይ መሰራ አላችሁ። ካለ በኮሜንት የለኝ ማለት ይቻላል። አስተያየት ካለ ማስተካከለው ካለም ደግሞ ዝዝግ አስተካክል ይሳዳ እንደዚህ እንደዚህ ነው ብትሉኝም ችግር የለውም። አስተያየት እቀበላለሁ ማለት ነው። ኮሜንት ያው ስለማነብ አያለውኝ እና እንደዚህ የአማራ ቁርስ ሰርተና ማለት ነው። ስለተከታተላችሁኝ ና አመሰግናለሁኝ፣ ከልብ ሀገራችንን ሰላም ያርግልን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። በአዲስ ቪዲዮ እስከምንገናኝ ድረስ በቀጣይ፣ አሰላሙ አሌኩም ወራህመቱላሂ ወበረከቱሁ።